ሰላም ወዳጆች፣ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ደግሞ ተመልሼ የዘጠኝ ወር ህፃናት ምግብን በመስራት መጥቻለሁ። ዛሬ ቀን ቁጥር አንድ ብዬ እጀምራለሁኝ። ከዚህ ቀደም የስድስት ወር የሰባት ወር እና የስምንት ወር ህፃናት ምግብን ሰርቼ ጨርሻለሁኝ ያንን በፕሌሊስት ላይ ስላስቀመጥኩትኝ ቀጥታ ፕሌሊስት ላይ ብትገቡ የምትፈልጉትን በቅደም ተከተል ማግኘት ትችላላችሁ። በየወሩ ልዩነት ማለት ነው። ለማግኘት ቀለል ስለሚል እሱን መርጬ እንደዛ አድርጌላችኋለሁ። ዛሬ ዘጠኝ ወር ህፃናት ምግብን ነው የሚጀምረው። እዚህ ቦታ ስትገቡ አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ግቡ፣ የደወል ምልክት ተጭናችሁ ደግሞ ሁሌ የሚለቀው ቪዲዮ እንዲደርሳችሁ አድርጎ ስራው ከጠቀማችሁ ደግሞ ላይክ፣ ኮመንት፣ ሼር በማድረግ ለሌሎች ሰዎችም እንዲደርስ በዛው ደግሞ ቻናሉንም መደገፍ ስለሆነ ያንን በማድረግ ግቡ ጀምሩ እላለሁኝ። እዚህ ጋር ደግሞ ሌላ መናገር የሚፈልገው ነገር የሚሰራው ምግብ ከጠዋት እስከ ማታ ያለው ምግብ ከእናት ጡት ወተትና ወይ ፎርሙላ ወተት ከሚወስዱት ጋር የተመጣጠነ ነገር በአንድ ቀን አንድ ህፃን ልጅ ወይ ደግሞ አንድ ሰው ሊያገኝ የሚገባውን የተመጣጠነ ንጥረ ነገር የያዘ ነው እየሰራውኝ ያለሁት። በተቻለኝ አቅም ቤተሰቦችን ያግዛል ብዬ አስባለሁኝ። እኔ ብዙ ተቸግሬ ስላለፍኩኝ እኔ ባለፍኩበት መንገድ እንዳታልፉ ብዬ ነው ይሄንን ነገር እያዘጋጀውኝ ያለሁት። እንደሚጠቅማችሁ ተስፋ አደርጋለሁ። ሌላው ብዙ ኮመንቶች ይሰጣሉ። ይሄ ሁሉ ነገር ኬት ይመጣል የሚል ኮመንት አያለው። ብዙ ጊዜና እኔ ይህንን ብትሰጧቸው እንደዚህ ቢሰራላቸው ልጆች የተመጣጠነ ነገር ማግኘት አለባቸው በሚል ሃሳብ ሰርቻለሁ። ሰው ደግሞ ቤት ያፈራውን አቅሙ የፈቀደውን የሚያደርገው ግን ልጆቹንም ታሳቢ በማድረግ ሰው የሚችለውን ይሰራል። እዚህ ጋር የሰራሁትን ሁሉ ስሩ ማለት አይደለም፣ ግን ሃሳብ ሰጥቻለሁ። አቅሙ ያለው ቢሰራ፣ አቅም ከሌለ ደግሞ ያን ነገር የሚተካ ነገር ቼክ እያደረጉ እንደዛ መስራትና መመገብ ይቻላል። ሌላው እኔ እየሰራውኝ ያለሁትኝ እዚህ ጋ ብዛቱ ይሄን ያህል አይደለም። በግራም አስቀምጥላችኋለሁ ምን ያህል የሚለውን እዚህ ጋ ግን ቪዲዮ ላይ ስሰራ አነሳ አድርጌ ከሰራ ለቪዲዮ ጥሩ ስለማይሆን ጥሩ እንዲወጣልኝ አድርጌ ነው እየሰራ ያለሁትኝ። ወደ ስፍራ ይገባለሁ። ለቁርስ ያዘጋጀሁትኝ ኦት፣ ሙዝ፣ እርጎና የሎዝ ቅቤ ነው። እዚህ ጋር እንደምታዩት በፈላ ውሃ ውስጥ ወጡን አድርጌ ያበስላለሁ። የሎዝ ቅቤ ግማሽ ሻይ ማንኪያ የሚሆን እጨምራለሁኝ። ከበሰለ በኋላ ነው እሳቱን አጥፍቻለሁ። እዚህ ጋር እሳቱን ካጠፋ በኋላ ነው የሎዝ ቅቤውን የጨመርኩት። ከዛ ሙዝ እና እርጓችንን ከጎን እናደርጋለን። ከነዚህ ግብአቶች የሚገኙ ንጥረ ነገሮች እንደ ፋይበር፣ ፖታሲየም፣ ካልሲየም እንደ ካርቦሃይድሬት ፋት የመሳሰሉ ንጥረ ነገሮችን እናገኛለን። እዚህ ጋር ሙዙን እንደምታዩት እንደዚህ በእጅ ይዘው መብላት መጀመር አለባቸው። ከዘጠኝ ወር በኋላ ማኘክ መለማመድ ስላለባቸው በዚህ መልኩ ነው ሙዙን ያዘጋጁ ያቀረኩት ቆርጬ እንደምታዩት እና እርጎ ለቁርስ ያዘጋጀሁት ምግብ ይህንን ይመስላል። ወደ ምሳ እሄዳለሁ። ከምሳ በፊት ግን መክሰስ ብዬ ያዘጋጀውትኝ አቮካዶ አለ። አቮካዶችንን በደንብ የበሰለ አቮካዶ ላም አድርገን በሹካ ወይ ደግሞ በሌላ እንደዚህ ኝ በምፈጭበት ካልሆነ በሹካ እንደዛ ምንድነው ጨፍልቆ መመገብ ይቻላል ማለት ነው። ከዛ በመቀጠል ወደ ምሳ ይሄዳለሁ። ለምሳ ያዘጋጀውላቸው የከብት ስጋ፣ ሽንኩርትና ትንሽ ነጭ ሽንኩርት እና ዱባ። ዱባ የተለያየ አይነት ዱባ አለ። እኔ ለዛሬ የተጠቀምኩትኝ ዱባ በተርነት ስኳሽ የሚባለውን የዱባ አይነት ነው። ስጋ፣ ሽንኩርትና ነጭ ሽንኩርት፣ ስጋውን ድቅቅ አድርጌ ፈጭቸዋለሁኝ። እሱን አንድ ጋ በውሃ እቀቅለዋለሁ ዱባውን ደግሞ በእንፋሎት ነው የማበስለው። ከነዚህም ግብዓቶች እንደ አይረን፣ ቫይታሚን ኤ፣ ፋት፣ ፕሮቲን እና የመሳሰሉ ንጥረ ነገሮችን እናገኛለን። እንደምታዩት ስጋው በደንብ ሙክክ ብሎ በስሏል። እዚህ ጋር ደግሞ በእንፋሎት ዱባው በስሏል። እሱን አንድ ጋር በመቀላቀል እሱንም ወይ በሹካ ካልሆነ በሌላ መፍጫ ነገር ፈጭተን እንመግባቸዋለን ማለት ነው። ምናልባት ስጋውን መጀመሪያ ከመብሰሉ በፊት ስትፈጩት በጣም ካልደቀቀ ለብቻው ወይ በጁስ መስሪያው የተወሰነ ደቀቅ ታድርጉታላችሁ ከፍ ከፍ ካለባችሁ ማለት ነው። በመጨረሻ የወይራ ዘይት፣ በጥሬ የሚበላ የወይራ ዘይት ነው እዚጋ የጨመርኩትን፣ እሱን በመጨመር እንመገባቸዋለን ማለት ነው። መጠን ከአንድ ሲኒ ጀምሮ ልጆቹ መብላት እስከቻሉ ድረስ ብትመገቧቸው ይመከራል። ከሰዓት በኋላ ደግሞ መክሰስ ያዘጋጀሁት እዚህ ጋር ቲሚር እና እርጎ ነው። ቲሚር ያው በተፈጥሮ ጣፋጭ ነው፣ ሌላ ስኳር እና አንጨምርም። ቲሚርም ደግሞ በቀን ለልጆች ከአንድ ቲሚር በላይ እንዲሰጥ አይመከርም። እዚህ ጋር አንድ ፍሬ ቲሚር በፈላ ውሃ ውስጥ ዘፍዝፌ ነው በደንብ የፈጨሁት። ቲሚሩን ከእርጎ ጋር እንደዚህ በመቀላቀል የከሰዓት መክሰስ እንመግባቸዋለን ማለት ነው። ለእራት ያዘጋጀውትኝ ካሮት ካሮትና ሽንብራ ነው። ሽንብራችንን ዘብስፈን በማሳደር እንልጠዋለን ቀን ቀቅለዋለን ቀቅለን የበሰለውን ሽንብራ በመላጥ እዚህ ጋ ደግሞ ካሮቱንም በመቀቀል አንድ ጋ ወይፈጭተን ብዙ ጊዜ ሽንብራው በጣም ውክ ብሎ ካልበሰለ በሹካ በምናምን የማይጨፈለቅላችሁ ከሆነ በጁስ መስሪያው መፍጨት ትችላላችሁ። እኔ በጁስ መስሪያ በጁስ መስሪያ ሳይሆን በፉድ ፕሮሰሰሩ በዛ ፈጭቸዋለሁ። ከዛ አንድ ጋ ካሮቱንም በመጨመር አንድ ጋ ፈጭቸዋለሁ ማለት ነው። ከነዚህም ደግሞ የምናገኘው ግብአት እንደ ፕሮቲን፣ ፋይበር፣ ቫይታሚን፣ ፋት እና የመሳሰሉ ግብአቶችን እናገኛለን። ለዛሬ የሰራውትኝ አንደኛ ቀን ብዬ ለዘጠኙ እነዚህን አምስት ግብአቶች ነው እንደምትወዱት ተስፋ አድርጋለሁኝ በሚቀጥለው በቁጥር ሁለት ቪዲዮ መጣለው ከወደዳችሁት ላይክ ኮመንት ሼር አድርጉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ተቀላቀሉ በሚቀጥለው ቪዲዮ እስክንገናኝ ደና ሁኑ ተባረኩ